ተጽፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እያለ እንዳለ ነቢየ እግዚአብሔር ዳዊት ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። አርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም። መልክና ውበት የለውም ነው ያለው ነቢዩ። ምንና ምን የለውም ውበቱን ተዉት። መልክ የለውም። አይኑ የትጋ አፍንጫየቱ ጋር እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል። አርብ ዕለት የሚያየው ሰው የሚያየው የተሰቀለ ሥጋ ነው። ታውቃላችሁ፣ የተሰቀለ ሥጋ ነው የሚያየው። ለማየት እንኳን ያሰቅቅ ነበር። ወደ እሷ አቅጣጫ ማየት ይጨንቅ ነበር። እንደዛ እየተሰቃየ አይቶ ግን አመነበት። የቀኘው ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግሥት አለ። በመንግሥት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ ምን ማለት ነው? አሁን እንደማይ ሞታ አትቀርም ከሞት ትነሳለ ተነስታ አትቀርም ወደ ሰማይ አርጋ አትቀርም፣ ዳግም ልትፈርድ በመጣ ጊዜ አይገርማችሁ። አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል ወንበዴው። በምን አወቀ? ኢትዮጵያዊ ሊቅ ቅዱስ ያሬድ፣ ዛሬ አባቶቻችን ሲያዜሙት የነበረው ፈያታዊ ዘየማን መኑ ማሕረከ ታይምር ዘንተ፣ የቀኞን በዴ፣ ይህንን እንድታውቅ ማን ነው ያስተማረ? የት ነው የተማርከው? አጠገበ ያለው ንጉሥ መሆኑን በምን አወቅ? ምጽአቱን ማን ነገረ? ብሎ ቅዱስ ያሬድ ይጠይቀዋል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ራሱ ይመልሳል። ነቢያትን አልተከተልኩም፣ ነቢያት አላስተማሩኝም ሐዋርያትም አልሰበኩኝም። ፀሐይ ጠቅሳ ጠራችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ የመለሰችው ማን ነበረች? ፀሐይን ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ? ያኔ የፀሐይ አምላክ አጠገቡ እንዳለ አወቅ። ፀሐይን አይቶ የወንበዴ ተመለሰ፣ በፀሐይ ስብከት ንስሐ ገባ። እኛ ስንት ስብከት ሰምተናል መመን? እስቲ ንገሩኝ፣ ስንት ስብከት ሰምተናል? አዎ ተመለስ ያለው ፀሐይ አይቶ ይመለሳል። ተመለስ ያለ መመለስ ያቃተው ደግሞ ሰላሳ ስብከት ሰምቶ ያወዳድራል። የዛሬው ጥሩ ነው ይላል። ጴጥሮስ ዶሮ ሲጮ ሰምቶ ነው። እንስሳ ይገባው ምን ሲጮ? እኛ ስንት ዶሮ ሲጮ ሰማል። እኛ ብንሆን አርደንም በላው ነበር አይደል? እና ወንበዴው ተመለሰ። ይህ ወንበዴ የመለሰው ፀሐይ ብቻ ነበረች ይላል ቅዱስ ያሬድ። ኧረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ? የሚያደርጉትን አያውቁምና፣ ምን በላቸው? ይቅር በላቸው። ገና ሚስማሩ ከእጁ ሳይወጣ ነው። ገና ችንካሩ ልቡ ድረስ እያመመው የሚያደርጉትን አውቁምና ይቅር በላቸው ሲል ሲሰማ ይህ ወንበዴ በክርስቶስ ርኅራሄ ውስጥ በክርስቶስ ፍቅር ውስጥ የሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግሥትህ ምን በለኝ አስበኛል። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህን ወንበዴ ፀሐይም የጌታ ንግግር ማይለኝ ከጌታ አጠገብ አደል የተሰቀለው፣ ምናልባት የክርስቶስ ጥላው ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም፣ የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። አሁን የጴጥሮስ ጥላ ይፈውስ የለ፣ የክርስቶስ ጥላ ምናልባት ልቡን ሳይመልሱ አይቀርም። ለምንድን ነው የሁሉ የሚያደንቁት ሊቃውንቱ፣ እንደውም እንዴት ሊያቅ ቻለ የሚሉት፣ የጸለዩ ጸሎት ተራ ጸሎት ስላልሆነ ነው። ጌታ ሆይ በመንግሥት በመጣ ጊዜ ምን በለኝ አስበኝ። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት።